ሆሳዕና በዓል ላይ ምን ተፈጠረ? ማንም ያልጠበቀው ክስተት ሦስት ግለሰቦች በቁጥጥር ስር ዋሉ ሰይፉ ከሞት ለጥቂት ተረፈ። ነፍሴ ዋጋ እግሬ ነሽ፣ ነፍሴ ዋጋ እግሬ ነሽ አባት የተክ ሰላም ሰላም ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታረጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንድርስ ላይክ እና ሼር በማድረግ እንደምትጀምሩት በሉ እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ደግሞ ተነ ቻናችሁን ታበረታቱ እንደ ድጋሚ በሉ እግዚአብሔር ስም ጠይቃለሁ። ወጣ የነ አዲስ መረጃ ስለ ቅዱስ ቤተ ክርስቲያናችን ዛሬ ይዘንላችሁ መተናል። እስከ መጨረሻው ድረስ እንትከታተሉን ጋበዝናችሁ። ወደድን ማለት ነው። እስቲ ወደ መጀመሪያው ቪዲዮ እንለፍ። ከሰሞኑ ሰይፉ ፋንታውን በጤና እክል ምክንያት ሀገር ውስጥ አልነበረም። ሕክምናውንም በውጭ ሀገር ሲከታተል ነበረ። ቀለል ያለውን አድርጎልኛል እግዚአብሔር ይመስገን፣ በዚህ ሳምንት ወደ ስራ እመለሳለሁ ሲል ሰይፉ ፋንታ፣ እንዴት አመሸ ሰይፍ ሻ ሄሎ፣ እንዴት ናችሁ? አለን አለን። ሰላም ነህ? ሁሉ ሰላም ነው አለን በጎ ሆንክ። ቀለል ያለ ነው ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ አስር ቀን አልነበርኩም አየር ላይ። አዎ ወጣ ብዬ ነበር ወደ እዛ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክ አፕ ለማድረግ ሄድን። ከዛ ቀልል ያለ አሁን ወደ ኢትዮጵያ ተመልሻለሁ። ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል፣ እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? ደህና ነን። አረ፣ ድምፅህም ብርትት ብሏል። እኔ እኮ በጣም የታመመ ነበር የጠበቅኩት። አረ ምንም እንደ የሳቅን የተጫወትን። መጣው እኮ አሁን መመጣው ነገሩ። እንግዲህ እዚህ መጥቻለሁ። ስለዚህ ታምህም አይደለም የሄድከው፣ እንደው ቼክአፕ ስትደረግ እች ነገር ብትስተካከል ተብሎ ነው አይደለ? ዘይፍሻ አዎ፣ ይሄ በተለይ አሁን ከአርባ በላይ ስትሆኝ አሁን ልቡስ ሰዎች መመከር አለበት። ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ንስኩ ነው መጀመሪያ ላይ ይሆናል ተብሎ የተነገረኝ እና ሊሆን ይችላል ተብሎ የተነገረው እና ሲመረመር፣ ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም የሚገርም የሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ። እንደውም አሁን ልመጣ ነበር እኮ፣ ግን ጀምሮ እናደረገዋለን ብለን ነው። አይ እግዚአብሔር ይመስገን። እዚህማ ሙዝን፣ ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ሰብ እንግዲህ እኔ እኔ እኛ እንጠግናለን ራሳችን በተከታታይ ድካምም ስለነበረ ትንሽ እረፍት ይፈልጋል። እንደሱ እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ቪዲዮን እንደተመለከታች ነው ብዙዎቻችን የምናውቀው ሰይፉ ፋንቶን እንግዲህ የሕክምና ችግር ተፈጥሮ እንግዲህ ታሙ ሆስፒታል ነበረ ማለት ነው። ደህና ነኝ እግዚአብሔር ይመስገን ብሎ እንግዲህ መልእክቱን አስተላልፏል። በብዙ ቤተክርስቲያን ድጋፎች እንደዚህ ነው። አሁን በዚህ ሰዓት ደግሞ የመቄዶንያ ድጋፍ እያሰባሰበ የሚገኝ ንጹሕ ልብ ቀና ልብ የሆነ ወንድማችን ነውና እግዚአብሔር አምላክ እንኳን አተረፈ እያላችሁ ኮመንት ላይ እንድትጽፉ ፈልጋለሁ። ሐሳባችሁን በዛ እንድታጋሩን ፈልጋለሁ። ወደ ቀጣዩ መረጃ ስናልፍ እንግዲህ መቆዶና ላይ የምታቁት የምትወዱት ወንድማችን እንግዲህ ብዙ አመት አልጋ ቁራኛ ሆኖ የኖረ ወንድማችን ዛሬ መሞቱን እየተነገረ ይገኛል። ዛሬም ቀብሩ እንደሚፈጸም እየተነገረ ይገኛልና እስቲ ቪዲዮች አሉ። ቪዲዮዎችን ተመልክተን እንመለስ። ጌዲዮን ጌዲ የሚመክሩ አይኖች በስስት የሚያዩ የሚጋባ ፈገግታ፣ እውነት ያለው ሀቅ ያለው መኖርን ያየ ፈገግታ፣ ህመምንም ያየ ፈገግታ፣ አይቼ አግኝቼ አውርቼ ስለነበረ እድለኛ ነ። ነፍስ ሰላም ትረፍ ወላጅናቱና አባቱን በድንገተኛ አደጋ ያጣው ጌዲዮን በዚህ ሐዘን የተነሳ በስትሮክ ተመቶ ነበርም። ታዲያ ለ12 ዓመታት ያህል በሜቄዶኒያም እንክብካቤ ሲደረግለት ቆይቶ በ34 ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። ነፍስ ይማር እንላለን። ሜቄዶኒያ እየሰራ ያለውን መልካም ሥራ ደግሞ መደገፋችንን ማቋረጥ። እጅግ አሳዛኝ ዜና ከወደ ሜቄዶኒያ ተሰምቷል። ሁላችሁም ኮሜንት ላይ ነፍስ ይማር እያላችሁ እስከ መጨረሻ አዳምጠኝ። ከላይ በምስሉ ላይ የምትመለከቱት ልጅ ጌዲዮን ሲባል የ34 ዓመት ወጣት ነበርም። እናትና አባቱን በድንገተኛ አደጋ ካጣ በኋላ ነበር እሱም ደንግጦ በስትሮክበም መምስ ሲሰቃይ ነበረ። በሜቄዶኒያም ለ10 ዓመት የቆየ ሲሆን ግን በ34 ዓመቱ አልፏል። ይህ እጅግ ተወዳጅ በሜቄዶኒያ አልጅግ ደግ የዋ እጅግ ሳቂታ ከሚባሉ ልጆች አንዱ ሲሆን በርካቶችም እሱን ለማየት ይሄዳሉ ያጽናኑታለም። ነፍስ ይማር ብለናል። መልካም ቆይታ ቪዲዮ እንደተመለከታችሁ ነው። እንግዲህ ለሞተ ወንድማችን ነፍስን ይማርልን። ብዙ ዓመት እንግዲህ አልጋ ላይ ያሳለፈ ወንድማችን ነው፣ ያማራል ብሎ ሲጠበቅ እንግዲህ እያመሰገነ ያለፈ ወንድማችን ነው ማለት ነው። እግዚአብሔር አምላክ ከዳጋጎቹ ከአብርሃም ከይስሐቅ ከያቆብ ወገን ያስቀምጥልን ለማለት ፈልጋለሁ። ከሱ ብዙ ነገሮችን እንማራለን ብዬ አስባለሁ። የወዳጆቹ መጽናናትን እንመኛለን። ለኢትዮጵያ ሕዝብ መጽናናትን እንመኛለን። ወደ ቀጣዩ መረጃ ስናልፍ እንግዲህ ሆሳና ላይ ምን ተፈጠረ? ወጣቱ ሆ ብሎ ወቶ እንግዲህ በዓሉን በደመቀ ሁኔታ እያከበረ ይገኛል ማለት ነው። እስቲ የበዓሉን ድባብ ተመልክተን እንመለስ። እንኳን አደረሳችሁ። በዚህ አጋጣሚ ስምንተኛው ሳምንት ስምንተኛው ሳምንት ሆሳና ነው። መዝሙረኛው ቅዱስ ዳዊት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

ቪዲዮ እንደተመለከታችሁ ስኑ ኮመንት ላይ እንግዲህ እንኳን አደረሳችሁ እንኳን አደረሳችሁ እየተባባላችሁ እንግዲህ ሀሳባችሁን ተገላለጹ ለማለት ፈልጋለሁ። እንግዲህ እኔ በምኖርበት በመዲናችን አዲስ አበባ ይሄ በዓል በደማቅ ሁኔታ እየተከበረ ይገኛልና እግዚአብሔር አምላካችን የተመሰገነ ይሁን ለማለት ፈልጋለሁ። እንግዲህ ዞረደ ብለን ጾሙን እንደጀመር ትንሳኤ በደንብ እንጨርስ የእግዚአብሔር አምላክ ፍቃዱ ይሁንልኝ ለማለት ፈልጋለሁ እንግዲህ አባታችን አባ ገብረ ኪዳን ያስተላለፉት መልእክት አለና በህማማቱ ወቅት ምን መደረግ የለበትም የሚለውን እሱም ቪዲዮ ተከታትለን እንመለስ የሚቋረጥ ጸሎት የለም መልክ ይደገማል በዚህ ሳምንት አይደገምም የሚል መጽሐፍም የለም ሰላምታ ጸሎትም ይደገማል ለምን መልክ ህማማቱ ራሱ ሰላምታ ነው ከሚደረሱ መጽሐፍት መካከል መኃልየ ዘሰሎሞን አንዱ ነው አሊዘ ሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን አይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ አይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ አይኑ ገክብር ወውፅ ዘያው ጸቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መሐልየ ዘሰሎሞን መልክ አይደገምም፣ በተለምዶ በሚባልበት በቀዳሚ ትለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው ስብሐት ለከ ሰላም ለከ ሰላም ለከሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተርላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ፣ የማክሰኞ፣ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ ሦስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካል ከታመመሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ። ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ለመምህራችን ቃሎትን ያሰማልን ተስፋ መንግስተ ሰማያት ያወርስልን ለማለት ፈልጋለሁ። እንግዲህ ወደ መጨረሻው መረጃ ደርሰናል ማለት ነው። ሶስት ግለሰቦች እንግዲህ በቁጥጥር ስር ዋሉ። እቺን አማናዊት የሆነችውን ቅድስ ቤተክርስቲያንን ሲበድሉ፣ ሲያንቋሸሹ የነበሩ ማለት ነው የነ አቡነ ተክለ ሃይማኖትን የነ ቅድስት አርሴማን ስላሉ ሲያቃጥሉ ሲቀዱ የነበሩ እንግዲህ ግለሰቦች በቁጥጥር ስር ዋሉ። እንግዲህ ከሶስቱ በቁጥጥር ስር ካሉት እንዳልካቸው ዘነበ ከዚች ቅድስ ቤተክርስቲያን ወጥቶ ቅድስ ቤተክርስቲያን የከዳ ልጅ እንግዲህ ቃሉን ሰጥቶ ወደ ቤቱ የሚሄዱ ተመልክተናል ማለት ነው። ሁለቱ ግን አሁን በቁጥጥር ስር ነው ምርመራ እየተደረገባቸው እንደሆነ እየተመለከተን እንገኛለን። እንግዲህ ዝም አይልም እሱ ዝም አይልም የተባለው እውነት ነው። ቸሩ መድኃኔዓለም ዝም አይልም፣ የምድር ሹማምንቶች ዝም ቢሉ ቸሩ መድኃኔዓለም አጋልጧቸዋልና እግዚአብሔር አምላክ የተመሰገነውን። እስቲ አጠር ያለች ቪዲዮ አለች እሷን ቪዲዮ ተመልክተን እንመለስ የቤተክርስቲያኗ ክስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል የተባሉ ግለሰቦች በቁጥጥር ስር ውለዋል። ከግለሰቦች በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያኗ ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን መስጠቱ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል ያለቻቸው አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ የተባሉ ግለሰቦች ተጠርጥረው በሕግ ቁጥጥር ስር መዋላቸውን አሳውቃለች። የቤተ ክርስቲያኗ የህግ ባለሙያዎች አብይ ኮሚቴ ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብሎ የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርግ ይፈጽመዋል በሚል ተጠርጥረው የወንጀል አቤቱታ ቀርቦባቸዋል ሲል አሳውቋል። በዚህም የፌዴራል ወንጀል ምርመራ ቢሮ በትናንትና ሁለት ተጠርጣሪዎችን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ ገልጿል። ከግለሰቦቹ በተጨማሪ እንዳልካቸው ዘነብ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያኗ ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩልም የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ የቤተ ክርስቲያኗ ዘጋቢ አመልክቷል። ቪዲዮን እንግዲህ እንደተመለከታችሁ ሲኖ ሁላችሁም እንኳን ደስ ያላችሁ። ግን አሁንም እንጠብቃለን፣ ፍርድ እስኪፈረድባቸው ድረስ እንጠብቃለን ች ቅድስት ቤተክርስቲያን እንግዲህ እንደዚህ እንደናቁ ልክ መግባት አለባቸው ብዬ አስባለሁ። ሁላችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃ እስከምንገናኝ ድረስ ግን ሰላም ቆዩልን። መልካም ባሉንላችሁ። ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ፣ ልብ ሳይን አበረታቱን። እንወዳችኋለን።